ሰላም ሰላም፣ ውድ እና የተከበራችሁ ውድ ኢትዮጵያውያን በመላው ዓለም የምትገኙ እንዴት አላችሁልኝ? እግዚአብሔር ይመስገን ከኔ ከሁሉ ሰላም ነው። ባላችሁበት ሰላማችሁ ብዝት ይበልልኝ። ሰላም፣ እግዚአብሔር ከሁላችንም ጋር ይሁን። ዛሬ የምናየው ይህንን የመሰለ የአማረ ፈጣየር ጅብን አሰራር ነው። ቪዲዮ ከተመቻችሁ ላይክ በማድረግ ጀምሩ ሼር አድርጉ፣ ኮመንት አስቀምጡልኝ፣ እንዲሁም የቻናሉ አዲስ ከሆናችሁ ቤተሰብ ሁኑ ሰብስክራይብ በማድረግ አበረታቱኝ እላለሁ። ወደ አሰራሩ እንሄዳለን ማለት ነው። እሺ ውድ ተመልካቾቼ፣ የሚያስፈልገን ፈጣየር ጅብን ለመስራት ጅብን፣ ኬሪ ዱቄት፣ ቤኪንግ ፓውደር እንዲሁም ካሜራ ሀሊብ ፓውደር ዘይት ጥረጨው ውሃ ያስፈልጉናል፣ ስኳር። አሁን ወደ ሊጣ አቦካኩ እንሄዳለን። አንድ ሾርባ ማንኪያ ከሚራ ያው ሁሌም እንደማቦካው ነው። የፈጣይር ሊጣ አሰራር ሁልጊዜም አንድ አይነት ነው። አንድ ሾርባ ማንኪያ ስኳር ሁለት ሾርባ ማንኪያ ዘይት ሶስት ሾርባ ማንኪያ አሊብ ኒዶ አሊብ አውድራ ከዛም ውሃ ጨምራለሁ። በዚህ መልኩ ከቀላቀልኩት በኋላ ለአስር ደቂቃ ኩፍ እንዲል ሞቅ ያለ ቦታ አስቀምጠዋለሁ። ከአስር ደቂቃ በኋላ አመለሳለሁ። እሺ፣ ውድ ተመልካቾች በዚህ መልኩ ኩፍ ብሎኛል። አሁን በመቀጠል ጥረጫው አደርጋለሁ። ከዛ በመቀጠል ቤኪንግ ፓውደር አደርጋለሁ። መጠኑን የማመቻችሁ እናንተ መመጠን ትችላላችሁ ማለት ነው። ከዛ በመቀጠል ዱቄት ነው ማለት ነው። ሊጡን በዚህ መልኩ አብጉች የጨርሻለው ለሰ ለሰላሳ ደቂቃ ያክል ከልዬ አስቀምጠዋለሁ ሞቅ ካለ ቦታ ላይ ከሰላሳ ደቂቃ በኋላ ምን መለስ ይሆናል ማለት ነው። እሺ ውድ ተመልካቾቼ ከሰላሳ ደቂቃ በኋላ ስመለስ ሊጡ በዚህ መልኩ ኩፍ ብሎልኛል። ጅብኑን ኬሪ በዚህ መልኩ አዘጋጅቻለሁ ማለት ነው። አሁን እዚህ ጋር ዳምጬ ሊጡን እዚህ ጋር ሲኒ ጋር አደርጋለሁኝ። እሺ ውድ ተመልካቾቼ በዚህ መልኩ ዳምጬ ቆራርጫዋሉኝ። በመቀጠል የማደርገው እንትን ነው። ጅቡን ኬሪን ነው እንደዚህ ማለት ነው። እዚህ አስቀምጠዋለሁ። ሽብ ተመልካቾች በዚህ መልኩ አስቀምጫዋሉ። ከዛ በመቀጠልም ማደርገው በዚህ መልኩ እንጠቀልለዋለን ማለት ነው፣ እንደዚህ እሺ ውድ ተመልካቾቼ በዚህ መልኩ ጠቅልዬ ጨርሻለሁ። አሁን ለአስር ደቂቃ ያክል አስቀምጠዋለሁ። ከአስር ደቂቃ በኋላ ደግሞ እመለሳለሁ። እሺ ተወዳጆች በዚህ መልኩ ኩፍሎልኛል። አሁን ከላይ ሀሊም ቀብቼ ሴም ሴም አድርጌበታለሁ። እናንተ ግን የፈለጋችሁትን መቀባት ይቻላል። እንቁላል መቀባት ይቻላል። ከዛም ደግሞ ጥቁር አዝሙድ ማድረግ ይቻላል። አሁን ወደ ፍሩን አስገብቼ ከዛ ሲበስል ደግሞ ተመልሽ ይመጣለሁ እሺ ውድ ተመልካቾች በዚህ መልኩ በስሎ ወጥቷል ማለት ነው። አሁን ወደ እቃ አደርገዋለሁ። እናም በጣም ቀላል፣ ጊዜ ቆጣቢ ፈጣየር ጅብን ነው። ሞክሩትና እዩ። ትላለው ስለነበረን ጊዜ አመሰግናለሁ። እስከ መጨረሻው በመከታተል ስለቆያችሁ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ አድርጉ። አመሰግናለሁ።